በዓለማችን ላይ ስለስኬት ስኬት ከተጻፉ መጽሐፍት ውስጥም ቁጥር አንድ እንደሆነ የሚነገርለትም ቲንክ ኤንድ ግሮው ሪች፣ ደራሲው ናፖሊዮን ኤል ይባላል። ምንም እንኳን የምንፈልጋቸው ነገሮች ቢለያዩም ሁላችንም ለስኬት የሚያበቁን ድንቅ በመመሪያዎች በመጽሐፉ ላይ አስፍሯል። እናም እኛም በመረጥነው የህይወት ጉዞ ላይ ከረዳን ብለን ስምንት ምርቦችን እንዲህ ከትበን አቅርበናል። አብራችሁን ቆዩም አንደኛ፣ ፍላጎት። በመጀመሪያ ደረጃ ፍላጎት ነው፣ ከልብ የመነጨ ፍላጎት። ፍላጎቶቻችንን እንደ ዘር ልናየው እንችላለን። ፍሬ እስከሚያፈራ አምነን የምንዘራው ዘር። ዛሬ ዘርተነው ዛሬውን ፍሬ የሚሰጥን ተክል የለም። ፍላጎቶቻችንም ልክ እንደ በቆሎ ወይም ማንኛውም ዘር ዛሬ ተዘርቶ በቂ ውሃ፣ በቂ ፀሐይ፣ በቂ እንክብካቤ ካገኘን በኋላ በጊዜው የሚያሽት ነው። የምንፈልገው ነገር ጥርት ባለ መልኩ ማወቅ ይጠቅመናል። ለመረጥነው ነገር ምን ያህል ፍላጎት እንዳለ ለማወቅ የምናደርጋቸው ነገሮች መቃኘትም ያስፈልጋል። ከምንም በላይ በውስጣችን ያለው የትዕግስት መጠን ፍላጎታችን ምን ያህል እንደሆነም ያስረዳል። ለምሳሌ ሳሊነት ፍላጎቱ የሆነ ሰው ባይከፈለውም እንኳን ስዕል መሳሉን አያቆምም። አላማ ብለን ለመረጥነው ነገር በቀላሉ ሊገድበን የማይችል ፍላጎት ሊኖረን ይገባል። ጥልቅ ፍላጎት ማለት ወደኋላ እንዳና እንዳናፈገፍግ የመመለሻውን ድልድይ እንደማቃጠል ያህል ነው። ሁለተኛ እምነትም፣ እምነት ዓላማችን የሚገነባበት መሰረትም ነው። የምንፈልገው ነገር ምንም ይሁን ምን እምነት ከሌለን ነዳጅ የሌለው መኪና ለመንዳት እንደመሞከር ይሆንብናል። ደግነቱ እምነት የመጀመሪያም ባይሆን በሂደት ልንገነባው የምንችለው ጥበብ ነው። ለአእምሮአችን ጠና የሆኑ ነገሮችን በመመገብ እምነቱ በሂደት ማዳበርም ይቻላል። የምንፈልገውን ነገር ለማግኘት እምነት እጅግ ወሳኝ ነገር መሆኑን መዘንጋትም የለብንም። ማርቲን ሉተር ኪንግ ስለ እምነት ደስ የሚል አባባል አለው። እምነት ማለት ሙሉውን ደረጃ እስከየት እንደሚያደርስን ባናውቅም እንኳን የመጀመሪያውን ደረጃ መውጣት መቻል ነው ሲል ይደምጣል። ሶስተኛ፣ ራስን ማሳመን። አእምሯችን እውነት ብሎ የሚቀበለው ነገር ደግመን ደጋግመን የምንመግበው ነው። እዚህ ላይ ይህን በደንብ የሚያስረዳን አንድ ታሪክ ትዛለኝ። ታሪኩ እንዲህ ነው። ሁለት ውሾች የነበሩት አንድ ሰው ነበር። አዘውትሮ አደባባይ እየወሰደ እንዲደባደቡ ያደርግም ነበር። ታዲያ ተመልካቹ የትኛው ውሻ በየለቱ እንደሚያሸንፍ ሲጠይቁትም በደንብ የምመግበው ውሻ ነው ሲል ይመልስላቸዋል። ሁላችንም ውስጥ ሁለት ውሾች አሉ። መልካምና ክፋት፣ ልማትና ጥፋት፣ እውቀትና ድንቁርና፣ ውድቀትና ድል። እኚህ ውሻዎች የበላይ ሆኑ የሚመራ ውሻ ታዲያ ዘውትር የምንመግበው ያንኑ ነው። ለዚህ ነው ናፖሊዮን ሂል አውቶሴጄሽን ወይም ራስን መልካም ነገሮችን ደጋግመን በመንገድ አምሮችንን እንደፈለግነው መንገድ መምራት እንደምንችል የሚነግረን መንገድ ብቻም ሳይሆን የሚያሳስበን። አራተኛ፣ በአንድ ነገር ላይ ራስን የተካነ ማድረግ ወይም ስፔሻላይዜሽን ኖሌጅም ልንሰራበት በመረጥነው ወይም ፍላጎት ባለን ሙያ ላይ የተሰማሩ ሰዎችን መተዋወቅና ቅርርብ መፍጠር ወሳኝ ነገር ነው። ጊዜያችንን የምናሳልፈው ከማን ጋር ነው? የምናውቃቸው ሰዎች ወይም ጓደኞች ለምንፈልገው ሙያ የሚያግዙ ናቸው? ለምሳሌ ፕሮፌሰር ለመሆን ፍላጎት ያለው ሰው በተቻለው መጠን ዩኒቨርስቲ አካባቢ ካሉ ሰዎች ጋር ግንኙነት ቢያዳብር ይጠቅመዋል። ተዋናይ መሆን የሚመኝም ሰው ራሱን ከቲያትር መድረክ አካባቢ ማራቅም የለበትም። ሁላችም የምንማረው መሆኑ ካወቅነው ነው እና የምንፈልገውን ነገር በቅጡ የሚያውቁ ሰዎችን ማወቅ ይጠቅመናል ይላልም። አምስተኛ ነገሮችን በህሊናችን መሳልም። ሁሉም ነገር ሐሳብ ነው። ምንም ነገር እውን ሆኖ ከመታየቱ በፊት በአንድ ሰው አእምሮ ውስጥ የተጠነሰሰ ሐሳብም ነበርም። የምንፈልገው ነገር እውን ሆኖ ከማየታችንም በፊት በህሊናችን መሳል ትልቁ የስኬት ምስጢር እንደሆነም ብዙዎች የተስማሙበት ሐቅ ነው። አላማችን ቁልጭ ብሎ በህሊናችን ከታየን ለጉዞአችን ትልቁ ጉልበት አገኘን ማለት ነው። ምክንያቱም የጊዜ ጉዳይ ነው እንጂ እንደሚሳካ አእምሮአችን እየነገረን ነው። ስድስተኛ እቅድ ማውጣት። እቅድ ማውጣት ጊዜን በአግባቡ እንድንጠቀም ከማድረጉም በላይ በአንድ ጊዜ አንድ ደረጃ እየወጣን ጉዟችንን አድካሚ እንዳይሆን ያደርግልናል። እቅድ ስናውጣ ነገሮች ሳይደራረቡብን ቀስ በቀስ ወደ ግባችን እናደርሳለን። እቅድ ስናውጣ ግን ራሳችንን የሚያስጨንቀንና ካልፈጸምነው የጥፋተኝነት ስሜት እንዲሰማን ከሚያደርጉን ሁኔታ ሳይሆን ከጊዜያችን፣ ከባሪያችን እንዲሁም ከማንነታችን ጋር የሚስማማ እቅድ ነው ማውጣት አለብን። ምክንያቱ ሁለቱም ሌላውን ያቀርንበት መንገድ ለእኛ ላይስማማን ከግባችንም ላያደርሰን ስለሚችልም። ሰባተኛ ውሳኔ። የሰው ልጅ ውድቀት አንደኛው መንስኤ የውሳኔ ማጣት ነው። አንድ ሰው ምንም ያህል እምቅ እውቀት ቢኖረው ምንም ያህል የሚያስደንቅ ሀሳቦችን ማመንጨት ቢችልም ውሳኔ መወሰን ካልቻለ ግን አቅሙ ሁሉ ከውስጡ አይወጣም። ውሳኔ በማጣት የተነሳ ብዙ ሙዚቀኞች ሳይሰሙ፣ ብዙ መጽሐፍቶችም ሳይጻፉ፣ ብዙ ግንኙነቶች ሳይገኙ ወደ መቃብርም ወርደዋል። በሁላችንም ውስጥ ለእኛ ብቻ የተሰጠን ስጦታ አለ። ይህም ስጦታ ግን አውጥተን ሌሎች እንዲያዩት ማድረግ የምንችለው ውሳኔ ስንችልም ብቻ ነው። የምንወስነው ምንድን ነው ካላችሁ መልሱ የምንወስነው መሆን የምንፈልገውን ነው። ስምንተኛ ጽናትም ውሳኔ ብቻውን አቅም የለውም ውሳኔያችን ባህር አቋርጦ አለማችን ዳርቻ እስኪደርስ የሚያደርሰው ኃይልም ጽናት ይባላል ብዙዎቻችን የተለያዩ ውሳኔዎችን እዚህና እዚያ እንወስናለን ነገር ግን ጽናት ኑሮን አንገፋበትም ለዚህም ነው አፖሎኔል የውድቀትና የስኬት ዋናው መለያ ጽናት ነው ያለው ለምሳሌ ከመጠጥ ሱስ መላቀቅ የሚፈልግ ሰው መቶ ጊዜ ለማቆም ቢወስን ከውሳኔው ጋር ጽናት ካልተደመረበትም በቀርም ውሳኔው ብቻውን ምንም ዋጋ የለውም ስለዚህ በውስጥ ውስጣችን ያለውን የጽናት መጠን መፈተሽ እጅግ ወሳኝ ነገር ነው። ስለ አዳመጣችሁን አመሰግናለሁ። ሁላችንም ያሰብነው የሚሳካበት ድንቅ ጊዜ ያርግልን።